ወንጌል በአናቱ ይተከል የምን ወንጌል ነው የምታወራው ክብር ይበልጣል ወንጌል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት ወንጌል ምን አባቱ ያደርግልኛል በክብሬ አልደራድርም እኔ ሰላም እንዴት ናችሁ እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉ ነው የክሽፈት ታሪክ ነው እኔ ሞደቅህ አስደስቶኝ የምናገር አይነት ሰው አይደለሁም ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው መጽሐፍ እንደሚል ስለመሞቱ ስለመነሳቱ ወንጌል የዘላለም ህይወት ይሰጣል ቤር ልጅ ያደርጋል ወንጌል የቅዱሳን ማህበር ይቀላቅላል አዎ ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷ ነብይት እያለች የምትጠራ ቡርቴ የተባለ ሴት የለብለብ ክርስትና ፕሮፓጋንዳ እዚህ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅብብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ እግዚአብሔር የማያውቀውን ማህተባቸውን እየመቱ ከሌ ክርስቲያን ሆኗል የሚል የበሽቅሽቅ ወንጌል የሚሰሩ ወገኖች ስላጫጫ ሁልህ ልክ እንደ ዳነ ሰው አክት ለማድረግ ሞክረሃል። ካልዳንክ አልዳንክም ነው የፈለግከውን ትጨረጨራለህ። የፈለግከውን እንደ ዳንክ ትተውናለህ ግን ሲረቅጡቅ ሲነኩ አለመሞትህን ወይም ክርስቲያን አለመሆንህ ባይ ታሳያል። ከዚህ በፊት ያልከውን አንድ ነገር ላስታውስክ። ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብልህ ነበር። መግቢያ ሲጠፋ ጴንጤሉን ብትይልያ ነው አይቻል እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10፥17 እንደሚለው ወንጌል በመስማት ነው መስማትም የእግዚአብሔር ቃል ነው ሰምቼ ነው ፈርቼ ጴንጤ አልሆንኩም ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት አንቺ ግን ሲጨንቅሽ ብትመጪ አንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር ክርስትና የእውነት ክርስቲያን መሆኑ የሚታወቀው ሰዎች ሲያዋርዱ መከራ ሲደርስብህ ስትናቅ ስትተች እንደሆነ ከዚህ በፊት ልነግር ሞክሬ ነበር። ትክክለኛ ካልሆነው አድራሻና በትክክል ወንጌሉን ከማያስተምሩ ሰዎች ስለሆነ የተቀበልከው በዚህ ወንጌል ውስጥ መዋረድ እንዳለ መከራ እንዳለ ከዛ የሚበድሉን ምሕረት እያደረግክ መቀጠል እንዳለ አላስተማሩ። እኛ እኔ እንደተሰደብኩት ያው ራሴን ጽድቅ ለማቆም አይደለም። እዚህ ሶሻል ሚዲያ ላይ እኔ እንደተዋረድኩት አንተን ጨምሮ በጣም ብዙ ሰዎች እኔን እንዳንጓጠጣችሁት እኔ እንደተሳደባችሁት ቢሆን ኖሮ ወንጌል ባናቱ ይዘግዘግ የማለት የነበረብኝ እኔ ነኝ፣ ከአንተ አንጻር እዚህ ሶሻል ሚዲያ ላይ ስላለው ማለት ነው። ነገር ግን እንደዛ አላልኩ። ሰዎችንና ወንጌልን ለይቼ ነው ማየው የአጋንንትን ፈተና የሰዎችን ፈተና ለይቼ ነው የማየው። ስለዚህ መጽሐፍ ቅዱስ ስለ መጽናት የሚያወራውን ነገር ልነግር ነው ፈልገው መሞት አለበት ልልህ አይደለም የሚመጣትኝ። አሁንም አረፈደን ብራዘር፣ አረፈደን ብራዘር። ወንጌል ራስን አዋርዶ ጌታን ማስከበር ነው። ወንጌል ስለ እውነት መገፋት፣ ስለ እውነት መጠላት ነው። ሰዎችን ማሳደድ አይደለም፣ ሰዎችን መሳደብ አይደለም። እንዳንተ እንዳንተና አንተ ጋር እንደተሰበሰቡ ክርስቲያንን እንደሚሉት ሰዎች ማለት ነው። ስለዚህ የሆን ይማኛ ወንጌል በአናቱ አይዘቀዘቅም። ወንጌል አንዴ በቀራኔው መስቀል ላይ ሞቷል። የኃጢአትንና የሞትን ቀንበር እርግማን ሰብሯል። ይህ ወንጌል ደግሞ ኃጢአታችን ስለ ኃጢአታችን ስለ በደላችን ስለ ሞተው ስለ ኢየሱስ ነው። የፈለግከውን ያክል ብትናገር ልታዋርደው አትችልም። ምክንያቱም ወንጌል የቆመው የኢየሱስ ክርስቶስ ውርደት ላይ ስለሆነ በጥፊ መመታቱ በመከራና በመሞት ማለፉን ክሞትን አሸንፎ ደግሞ መነሳቱን ላይ የሚያጠነጥን ስለ ክርስቶስ የሚናገር የመሰራች ስለሆነ ወንጌል አንድ ጊዜ ነው ውርደት። አሁን ስለ ወንጌል እንዋረዳለን እንጂ ወንጌል አይዋረድም። ምክንያቱም ወንጌል ሊከብር ለዘለዓለም በአባቱ ቀኝ ተቀምጧል። አሁን ማንም ተነስቶ እንዳንተ ክፍት አፉን ስለከፈተ ስለተናገረ፣ በፍጹም ወንጌል የሚዋረድበት ምክንያት የለም። ከእውነተኛው ምንጭ ያልቀዳ እውነተኛውን ወንጌል ያልሰማ ሰው የእውነት ዳነ ብለን ለማውራት ባንቸኩል ደስ ይለኛል አሁንም አንተ የዳነ እውነትና ውስጥ ካለህ መመለስ የምትችልበት ይቅርታ የምትጠይቅበት እድል አለ ላለው ወንጌል በአናቱ ይተከል ይላሉ የፕሮቴስታንቶች አስተምህሮ ማለትም ማኛ በተደጋጋሚ ቆየ ቢባል አንድ ሳምንት አንድ ሃይማኖት ላይ፣ አንድ ሳምንት አንድ ሃይማኖት ላይ በዛ ቢባል 15 ቀን ነው ሊቆይ የሚችለው። ይሁን ከዚህ በፊት ኦርቶዶክስም ነበረ፣ ሙስሊምም ነበረ፣ ኤቲስትም ነበረ፣ የተለያዩ ሃይማኖቶችን ይዞ ነበር። አሁን ግን በፕሮቴስታንት ቤት ውስጥ ስለቆየ ጴንጤ ነው ማለት ነው። እና የጴንጤዎች አስተምህሮ ምን ይላል? ወንጌል በአናቱ ይተከል ይላል። ትክክለኛ ክርስቲያናዊ አስተምህሮ ግን ምንድነው? ጳውሎስ ክብሩን ጥሎ ለክርስቶስ ኢየሱስ ሲያገለግል ነበር። እነ ስጢፋኖስ ክብራቸውን ጥለው ለክርስቶስ ኢየሱስ ሲታረዱ ሲገዘገዙ በድንጋይ ሲወገሩ ነበር። ሌሎችም ሐዋርያቶች ወንጌል ዋጋ የሚያስከፍል ነው። ወንጌል ግን ዋጋ የሚያስከፍለው ግን ክርስቶስ ዋጋ አስከፋይ ነው እያልን አልነበረ። ክርስቶስ ምን እንደሚያረገው ዋጋ የከፈልክበትን እውነት የማይረሳ የዘላለም ሕይወትን የሚሰጥ ድንቅ አምላክ ነው ማለት ነውና ፕሮቴስታንቶች ምን ይላሉ? ወንጌል በአናቱ ይተከል። የእነማ ፕሮቴስታንት ይኸው ዮኒ ማኛን ያጠመቀችው ነብይት ብርቱካን ዮኒ ማኛን ደግሞ እንዲያገለግል የሚያደርጉት ደግሞ በዚህ ቲክታክ ፕላትፎርም ላይ ደግሞ በሌላም ፕላትፎርም ላይ ቀለም ወርቃ፣ የተንፍሱ ዘማሪ ዳግም ጥላውን፣ ኤፍሬም ባለ ጊዜ፣ ቤካ ባባ፣ ሌሎችም የሚባሉትና ከፓስተር ጻድቁ አብዶ ጋር በተያያዘ ራሱ አብረው የተገናኙ ናቸው። አገልግሎቱን ሙሉ ለሙሉ የተቀበሉ ናቸው። የፕሮቴስታንቶች አገልግሎት ወንጌል በአናቱ ይተከል። ሳይገባችሁ እንዳትመጡ አሁንም የሆኒ ማኛ ወደ ኦርቶዶክስ ራሱ ልትመለስ ብትፈልግ ኦርቶዶክስን ሳታውቃት እንዳትመጣ። ጥያቄ ካለ ጠይቀኝ፣ በውስጥ አስረዳለሁ። ክርስትና ሳይገባው ወይንም ደግሞ ወንጌል ምንድነው የሚለውን ሳይረዳ ምንድነው ለሶሻል ሚዲያ ግርግር ጴንጤ ነኝ እኔ ለኢየሱስ የተለየው ነኝ እኔ ከኢየሱስ ውጪ ምናምን ሲል ነበር እንደምታቁትና ብዙ ጴንጤዎች ተሰብስበው የኢየሱስ አገልጋይ የሆኑ እስኪመስላቸው ድረስ የምርም እርሱ ኢየሱስ የመረጠው ኢየሱስ የተገለጸለት እንደሆነ እየነገሩት ሲሸነግሉት ነበር። የልቡ ጠማማነት ግን እየፈነቀለ ይወጣል እና ምናለ ወንጌልን ቀቅለ ብላ መጽሐፍ ስለ ወንጌል ምን ይላል ከተባለም አገላብጦም ማንበብ ነው። እንግዲህ ምንም እንደማያውቅ በዚሁ አጋጣሚ ለሚከተሉት እና ደግሞ እሱ ቤት እየገቡ ላጫፈሩት እንጂ እሱ የሚገባው ሰው ነው ብዬም አላምነው። ለማንኛውም ግን ይህም ወንጌል ይላል ጳውሎስ በሮሜ መልእክቱ ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስናው መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱ ጌታችን ማን ነው? ኢየሱስ ክርስቶስ። ወንጌል ስለ ልጁ ስለ ኢየሱስ ነው። ቀቅለ ብላ ያልከው ኢየሱስ የሞተለትን ኢየሱስ የሰጠን እኛ የምንድንበትን ወንጌል ነው። ስለዚህ የአይምሮ ባዶነት ወንጌልን ቀቅለ ብላው እስከ ማለት ካደረሰ እመን፣ እኛ አንተ እዛው ነህ። ልክ እንደተወለድክ ማለት አንዱስ ነው። ሁለተኛ እሱ ቤት ገብታችሁ እንደው ወንጌል የበራለት ከበፊትም አያውቅ ነበር። ወንጌል እንደበራለት የሚለው ቀለሜ አሁን ወጥቶ ባደባባይ ይገስጸዋል አይገስጸውም፣ እናያለን። ለማንኛውም ግን እንደዚህ አላዋቂነትና ይሄ ማህይምነት ሲጠናወታችሁ እየፈለቀለ የሚወጣ የውስጥ ክፋት እንደዚህ ያደርጋል ማለት ነው። ከዛን ክብሬ ይበልጥብኛላል። ወንጌል እኮ ኢየሱስ ሰው የሆነበት የምስራች ነው። እንዴት ነው ያንተ የተራ ሰው ክብር የሚበልጠው ከወንጌል? ለአንተ ግን በለጠብን። ክብር ምንድን ነው የሚለው ስለማታውቅ፣ በመጽሐፍ ቅዱሳችን ላይ ለእስራኤላውያን ክብራቸው እግዚአብሔር ተብሎ ተጠርቷል። ስለዚህ ለእኛ ክብራችን ማነው? እግዚአብሔር ክብሬን እግዚአብሔርን ትቼ የኔን ክብር ላስበለጥ አልችልም ማለት ነው። ክርስትና ሲገባ እንደዛ ነው። እና አንተ የገባ ምንድን ነው የሚለው ጥያቄ ምልክት ውስጥ ነው። ለማንኛውም የምትከተሉትና እሱ ቤት እየገባችሁ ፕሮቴስታንቶች እስኪ ያችሁ ምን ትላላችሁ?